የነበሩ ሰዎች በአላህ ፍቃድ በአላህ ቁዋ በህዝቡ ትብብር በምርጥ ምርጥ ወጣቶች ትብብር አስነስቶ አስወግዶ ምርጥ ጊዜያዊ ኮሚቴ ተመርጧል። ወንድሞቼ፣ እህቶቼ፣ ይሄ መስጊድ ማንንም አያገባውም እየተባለ ህዝቡ ወደ መጅሊስም ሲሄድ መጅሊሶም ያው ስራው ፌደራልና ፌደራል ላይ ኦሮሚያ ክልሎች በደም ጠንክሮ ይስሩ እንጂ ክልሎች ላይ ሲዳማ ክልልም ደካ ማጎን ስላለው እየሰራ ነው፣ እየሰራ አይደለም የሚለው ውስጥ እንገባለንና በጣም ምንም ነገር መስጂዱን እንኳን የህዝብ መጅሊስ ማድረግ አቅቶት የነበረውን በህዝብና በወጣቶች ጀግንነት መስጊዱ ከአራት ግለሰቦች እጅ ወጥቶ ወደ ህዝቡ ወጥቶ ግዛዊ ኮሚቴ መርጦ አሉ ወንድሞች። በጣም እንኳን ደስ አላችሁ፣ እንኳን ደስ አለን። አልሐምዱሊላህ ሱም አልሐምዱሊላህ። ማለት የሚፈልገው ይሄ መስጂድ ህዝቡ ለግለሰብ አኳንት የሌለው መስጂድ ላይ እኛ ምንም ነገር ሰደቃ እናደርግም በማለት እጃቸውን ቆጥቦ ነበሩ። ስለዚህ አሁን ምርጥና ምርጥ ኮሚቴዎች ተመርጠዋል። አልሐምዱሊላህ ለምን በደረሰኝ በሪሲቲ በአኳንቲ ከፍቶ አልኑር መስጂድ የሚል አኳንቲ ከፍቶ የሚሰሩት ኮሚቴዎች አላህ በቁዋው በቁድራው ዛሬ ቢቆይም ዛሬ እፎይታና ህዝቡ ሙስሊም በደስታው የሚሰድቅበት ቦታ አግኝቷል። ለመሆኑም ሁላችንም ሴትም ወንድም ውጭም ውስጥም ያለነው ሰዎች ሳንቀር

አሰራሩ ስለተበላሸ ነው እንጂ ስለ ሰደቃ ትሩፋትና ስለ ሰደቃ ደረጃ ማንም ማያውቅ የለም። ስለዚህ ወንድሞቼ ነገ ከደጎዳ ሳንል የአላህ ቤት ውስጥ ብልሹ አሰራሮችና የሚያሁን ነገሮች ምንም ነገር ሊማት ቆሞ ስለነበረ በትብብር በትህትና ሁላችንም ሴትም ወንድም ሳንል ሽማግሎች ኡስታዞችም ሳንል ይሄ የአላህ ቤት ነውና ውስጥ የጎደሉትና ውስጥ ማትሪያል መሟላት ያለባቸው ነገር ስላለ ሰደቃ እናድርግላለው። ጀዛችሁን በጀነት በአክረም በዱንያም አላህ ይክፈላችሁ። ወላሂ የዛሬው ደስታ እስከ ዘላለም እስከ ጀነት አልፍርዶስ ድረስ የሚቀመጥ ታሪካዊ ነገር ስለሆነ ኮፕ ሊንክ ሼር አድርጋችሁ ለሁሉም አዳረሱት። የሃወል ቱላ ክፍለ ከተማ ኤሪያ ያሉ ሙስሊሞች ጠቅላላ የስዳማ ክልል ሙስሊሞች እንኳን ደስ አላችሁ ማለት እወዳለሁ። አዛቡ ቢላህ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።